እንዴናችሁ፣ ሀሌ ነው ወይ? ሁሉ ሰላም ነው ወይ? አንድ አጠር ያለ ሀሳብ ላካፍላችሁ ስለወደድኩ ነው። ያው እንደዚህ አጠር ያለ ሀሳብ አልፎ አልፎ አካፍላለሁ። ምክንያቱም ውስጤ ላይ ክብድ ሲል፣ የሆነ ቦታ የሆነ ስፍራ ላይ እግዚአብሔር በዚህ ቃል አልፎ የሚናገረው የሚያጽናናው ሰው አለ ብዬ አምናለሁ ብቻ ሳይሆን በጣም በጽኑ አምናለሁ። በጽኑ አምናለሁ እግዚአብሔር አሰራሩ መቼም የተለያየ አይደለም። እግዚአብሔር በመንፈሱ የሚነካው በመንፈሱ የሚያገኘው የሚያጽናናው የሚያበረታው ሰው እንዳለ በጣም በጽኑ ስለማመን አልፎ አልፎ እንዲህ አይነት ቪዲዮዎች ይሰራሉ እና ነገሩ የሆነው በጣም በልጅነቴ ነው እና፣ ተከራይተን እንኖርበት የነበረ ግቢ ውስጥ የሚኖር አንድ ወንጌላዊ ነበር። በጣም ነው ወዶ በጣም ነው ማከብረው። አብረን እናሳልፋለን፣ አብረን እንጫወታለን፣ አብረን እንጸልያለን፣ ብዙ ጊዜያችንን ማለት ነው እና አንድ ቀን ይጠራኝና ነገ ያው ደሞዝ ተቀብዬ እመጣለሁ እና ስመጣ ወጥተን አንዳንድ እቃዎች ብንገዛ አብረኝ ብታግዘኝ ይለኛል ማለት ነው። ምንም ችግር የለም አልኩት። ከዛ ወረቀት አወጣና መጻፍ ጀመረ። የምንገዛውን ነገር አንድ ኪሎ ስጋ ይገዛ አደል፣ አይበዛም ያንሳል እየተባባልን አ በቃ እሱን ጥብስ እናረገዋለን። ድንችን በተደርጎበት ደግሞ ቀይ ወጥም ይሰራል እየተባለ እሱን ጻፍን። እነ ሽንኩርት፣ እነ ቲማቲም፣ እነ ድንች ሁሉ ተጻፉ ማለት ነው። እና ያው አትክልትም ቢኖር ያስፈልጋል እየተባባልን እነ ቁስጣ ምናምነ ጥቅል ጎመን ገቡላቸዋለሁ ብቻ እና ያው ለጤንነትም ጥሩ ነው ፍሩትም እኮ ያስፈልጋል ግማሽ ኪሎ ይበዛል እንዴት ነው እየተባባልን እነ ግማሽ ኪሎ ብርቱካንም ጻፍን ማለት ነው በቃ መጻፍ ያለበትን እና ትንሽዬ ፍራሽ ምይ ስፖንጅ ፍራሽ ደሞ ያስፈልጋል እቺ መሬት ላይ የምትነጠፈዋ ማረፍ ሲያስፈልግ ለመጸለይ ቆንጆ ናት ተባለ እሷም ተጻፈች እና ሁሉም ነገር ተደረገ ከዛ በንጋታው ያው ሄደ ቸርች አገልግሎቱን አገልግሎቱን ጨርሶ ደሞዙን ይዞ መጣ ማለት ነው መጣና እንሄድ ስለው ቆይ አንዴ ሸሚዜ ስለ የተቀደደ ስላለው እሱን ልብስ ሰፊጋ ልስጥና እንሄዳለን አለኝና ሸሚዙ ሊሰጥ ሄደ ማለት ነው። ልብስ ሰፊጋ ልብሱን ሰጥቶ ሸሚዙን ሰጥቶ መጣና፣ ለመሄድ እቃውን ለመገዛዛት ለማውጣት እየተዘጋጀን ፊቱ ድንግት አለ ማለት ነው። ምን ነው ምናም ስለው ብሩ ምናም አለ ብሩ ምናም ስለው፣ ለካ ብሩን ለብሶት ነበር ያን ሸሚዝ ማለት ነው። የተቀደደውን ሸሚዝ ደረት ኪስ ውስጥ ነበር አስቀምጦት ለካ የነበረው ከዛ እዛ ልብስ ሰፊው ጋር ሰጥቶ ነው የመጣው ብለን ቶሎ ሮጠን ሄድን ማለት ነው። ሰፈሩ ስለሆነ ልብስ ሰፊው፣ ከዛ ስንሄድ ያው እንደ አጋጣሚ የለም ተባለ። ብሩ የለም፣ ኪስ ውስጥ የለም። እና ሰውዬውን ኧረ ምናምን ስንል የለም አሉን። ምናልባት ወስደውት ይሁን ወይ እሱ ልብሱን ይዞ ሲሄድ ወደ ልብስ ሰፊው መንገድ ላይ ጥሎት እንደሆነ አይታወቅም፣ ብቻ ብሩ አልተገኘም። ከዛ ሁለታችን ማዘንን ወደ ቤት ተመለስን እና ቤት ውስጥ ቁጭ ብለን፣ እኔ በቃ ልጅ ነኝ፣ ምንም ልረዳው አልችልም፣ ምንም ላግዞ አልችልም። ግን ቁጭ ብዬ ማሰብ ጀመርኩ። አንድ ወር ነው የቤት ኪራይ፣ ምንድን ነው የሚከፍለው? ምንድን ነው የሚበላው? የሚያስፈልገውን ነገር በምን ገንዘብ ነው የሚያደርገው ብዬ ብዙ ጥያቄዎች አይምሮ ውስጥ መላለሳሉ። አንድ መልስ ግን የለኝም። እና ቁጭ ብዬ ያለው በጥያቄ ውስጥ፣ እሱም ያው በዛው በተመሳሳይ አስተሳሰብ ውስጥ ነው የሚችለው፣ ብቻ ቁጭ ብሎ ያው ያስባል፣ ጸጥ ብሏል እና አሰባሰበ እና የሆነ ሰዓት ላይ ምን አለኝ፣ ሳንቻ አለኝ። አቤት ስለው እሷን ጊታር ታቀብለኝ አለኝ። በጣም በጊታር ይዘምራል። በጣም ነው ሞዶ ሲዘምር። ና ጊታር ብራን ታቀብለኝ አለኝ። ይሄ ሁሉ ጥያቄ ባለበት ሁኔታ ውስጥ ቁጭ ብሎ አንድ መልስ ሊሆን የማይችል ነገር ፊት ለፊቱ በማይታይበት ሁኔታ ላይ ሆኖ ጊታር ስጠኝ አለኝ ማለት ነው እና መዝሙሩን እኔ ከምልላችሁ ሁለቱን ጋ ባሰማችሁ ደስ ይለኛለ። አጭር መዝሙር ስለሆነች ማለት ነው። መዝሙር ይሄ ነው። ላይ ምንድነው መጨነ ምንድነው መሸበ እግዚአብሔር እያለ ሁሉን የሚችለ ነፍሴ ማዘነሽ ማዘንሽ ለምንድነው? እንደሰማችሁት ነው። ነፍሴ አታስጨንቂኝ እ እስኪ በእግዚአብሔር ታመኝ። ጥያቄ ለከበበው እጁ ላይ የነበረው ነገር ሁሉ አጦ ባዶ ለቀረው ምን እንደሚያደርግ ለማያውቀው እንዲህ ግራ የሚያጋባው ሁኔታ ውስጥ ለተቀመጠው ይሄ ሰው እግዚአብሔር ካልረዳ በስተቀር በሰውኛ እንደዚህ አይባልም። እንዲህ አይነት መዝሙር አይዘመርም። እንዲህ ሊባል አይችልም። ይሄ የእግዚአብሔር ጸጋ ሰውን ሲረዳ ሲያግዝ ብቻ ነው። አንድ ነገር አለ። ይሄ ግን ነፍሴ አታስጨንቅኝ፣ ነፍሴ አታውኪኝ እ ምርጫሽን አንድ ነገር አድርጊው፣ እግዚአብሔርን መታመን አድርጊው ምርጫሽን ሁለት ምርጫ እኮ ነው ያለን በነገራችን ላይ በህይወት ስንኖር ካያችሁት፣ ወይ መጨነቅ ነው፣ ወይ እግዚአብሔርን ማመን ነው። ወይ መፍራት ነው፣ ወይ ማመን እኮ ነው። ወይ እግዚአብሔር ላይ ነገርን ጥሎ እርፍ ማለት ነው፣ ወይ መንደፋደፍ ነው፣ መጨናነቅ ነው፣ ግራ መጋባት፣ ማሰብ፣ ውጥረት ውስጥ መግባት ነው። ወንድሜ ግን አንድ ምርጫውን አንድ ነገር አረገ ነፍሴ ነፍሴ አታስጨንቂኝ እውነት ነው ያስጨንቃል እውነት ነው ጥያቄ ይፈጥራል እውነት ነው እንቆቅልሽ የሆነ ነገር ነው መልስ የሌለው ነገር ነው ነፍሴ አንድ እንደሱ አታርጊ አንድ ነገር አድርጊ እግዚአብሔርን ታመኚ እግዚአብሔርን ተስፋ አድርጊ አንድ አንድ ቃል አለ በጣም ሁላችንም የምናውቀው በጣም የምንወደው ነው ወደው ፊልጵስዮስ አራት ስድስት ላይ ምን ይላል ጌታ ቅርብ ነው በነገር ሁሉ በጸሎትን በምልጃ ከምስጋና ጋር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ፣ የሚል ቃል አለ። ላምበው ላምበው። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ወዳጆቼ፣ ጌታ ቅርብ ነው። በቃ ይሄ የሚያውካችሁን፣ የሚያስጨንቃችሁን፣ ጥያቄ የፈጠረባችሁን፣ ግራ የሚያጋባችሁን ነገር ሁሉ በጸሎቱ ከምልጃ ጋር አርጋችሁ በምስጋና በእግዚአብሔር ዘንድ አስታውቁ እንጂ በአንዳች አትጨነቁ። ሌላ ስፍራ ላይ ምን ይናገራል የእግዚአብሔር ቃል? የሚያስጨንቃችሁን ሁሉ በሱ ላይ ጣሉት ይላል። ሀሌሉያ። መጽሐፍ ቅዱስ አትጨነቁ ብሎ የተዘጋ መጽሐፍ አይደለም። የሚያስጨንቅ ነገር ካለ ደግሞ ጭንቀታችን የምንጥልበት ቦታ አለ፣ ጌታ ይባላል። የሚያስጨንቃችሁን ሁሉ በእሱ ላይ ጣሉት። ስለዚህ ዛሬ ምናልባት በራችሁን ዘግታችሁ ሁኔታ ዝግግት ያለባችሁ በትዳር ሊሆን ይችላል፣ በሽታ ሊሆን ይችላል፣ ኑሮ ሊሆን ይችላል፣ የልጆች ጉዳይ ሊሆን ይችላል። በቃ በሕይወት ጥሩት ጥሩት። ማንኛውንም አይነት ነገር የጥያቄ መሀል ላይ እኮ ሆኖ ሆኜ ይህን ቪዲዮ እየሰማሁ ልትሉ ትችላላችሁ። ይህኔ እኮ የጥያቄው ብዛት መሀል ላይ ሆኜ እኮ ነው እየሰማሁ ልትሉ ትችላላችሁ። መልስ እስከማይታየን ድረስ መፍትሄ እስከማይታየን ልትሉ ትችላላችሁ። እኔ ወንድማችሁ አንድ ነገር ላስታውሳችሁ በዚህ ምስክርነት ውስጥ ነፍሴ በሏት ይበሏት። አታስጨንቂኝ፣ ነፍሴ፣ አታውቂኝ። አንድ ነገር አድርጊ፣ በእግዚአብሔር ታመኚ፣ በእግዚአብሔር ተስፋ አድርጊ። እኔ መንፈሳዊ ነገር በጣም መስማት ወዳሉ ዩቲዩብ ላይ ምናምን እግዚአብሔርን ቃል እሰማለሁ። ከሁሉ በላይ በጣም የምወደው ምን እንደሆነ ታውቃላችሁ? ለነፍሴ ምነግራት ስብከት። በጣም የምወዳቸው ብዙ ስብከቶች አሉኝ ዩቲዩብ ላይ፣ የተለያየ ቦታ የምሰማቸው፣ መድረክ ላይ የምሰማቸው በጣም ድንቅ ድንቅ የሆኑ ህይወቴን የለወጡ የእግዚአብሔር ቃሎች ከእግዚአብሔር ከመጽሐፍ ቅዱስ ውስጥ ማለት ነው። ለእኔና ለነፍሴ ባለውበት ሁኔታ ላይ ለነፍሴ ምነግራት ስብከት እንዴት እንደምወደው አትጠይቁኝ። በእውነት ነፍሴ ይላታል፣ አታውቂኝ፣ አታስጨንቂኝ፣ እግዚአብሔር እንታመኝ፣ እግዚአብሔር ላይ ተስፋ አድርጌ፣ እግዚአብሔር ነው ያለሽ። ውጭ ሀገር ልንኖር እንችላለን፣ አካውንታችን ላይ ብር ሊኖር ይችላል፣ በሰው ተከበል ሊሆን ይችላል። ወዳጆቼ ውጭ ሀገር ተስፋ አይደረግም። ወዳጆቼ ብር ተስፋ አይደረግም። እጃችን ላይ ያለ ነገር ተስፋ አይደረግም። ተስፋ የሚደረግ እጁ ላይ ያደረገን እሱ ነው። ተስፋችን እግዚአብሔር ነው ተስፋችን። ስለዚህ ወዳጆቼ፣ በጣም በብዙ ጥያቄ ውስጥ ነው ያለው፣ እንቆቅልሽ ውስጥ ነው ያለው፣ ግራ መጋባት ውስጥ ነው ያለውት፣ በቃ በጣም በብዙ ነገር ተከብቤ ነው ያለው ለምትሉ ሰዎች፣ ለእናንተ ሰዎች እግዚአብሔር በቃ መልእክት አለው። በእኔ ዘንድ አልፎ በቃ በእኔ በዚህ ጫጭር ምስኪን በምትመስል ቪዲዮ ውስጥ አልፎ ይናገራችኋል። እግዚአብሔርን ተስፋ አድርጉ። እግዚአብሔር ላይ ተስፋ አድርጎ ለነፍሳችሁ ይሄን ነገር ነገሯል። አታውቂ፣ አታስጨንቂ የማይሆነው ላይሆን የሚሆነው ላይ ቀር፣ ምንድነው መጨነቅ፣ ምንድነው መሸበር? እግዚአብሔር እያለ ሁሉን የሚችለው፣ ነፍሴ ሆይ ማዘንሽ ከቶ ለምንድ ነው? ወዳጆቼ፣ በዚህ ብዬ ልጨርሳችሁ። ጭንቀት በሽታ ነው የሚያመጣው፣ ሀሳብ በሽታ ነው የሚያመጣው፣ ውጥረት በሽታ ነው የሚያመጣው። ብዙ አይነት ነገር ውስጣችን ነው በቃ የሚጎዳን። እግዚአብሔር ላይ እንታመን፣ እግዚአብሔር ላይ እንደገፍ፣ ለነፍሳችን አንድ ነገር እንበላል። እግዚአብሔር እንታመኝ።